ሰላም ሰላም እንዴት ናችሁ ውድ የቲቪ ቤተሰቦች፣ ባላችሁበት ሁሉ ሰላማችሁ ይብዛልኝ። እንደምናላችሁ ይህ የሁለገብት ቱቶር ሁልጊዜም የምትከታተሉት የዩ ቻናል ነው። ዛሬ ደግሞ ጀላችሁ የመጣሁት ባለፈው ከቀጠል ነው የጠዝርያዎች ክፍል ሶስት ነው ጀላችሁ የመጣሁት። ክፍል አንድ ክፍል ሁለት በባለፈው አይተናል ይመስለኛል። ዛሬ ደግሞ ክፍል ሶስት ነው ጀላችሁ የመጣሁት። ስለዚህ ከጅማሬ እስከ ፍጻሜው በጽሞና የምትከታተሉኝ ከወዲሁ ለማሳሰብ ወዳለው ብትችሉ እና ቢቻላችሁ ደብተርና እስክሪብቶ የያዛችሁ እየጻፋችሁ ብትከታተሉኝ መልካም ነው ብዬ አምናለሁ። ከዛ ውጭ እንግዲህ ወደ እለቱ ትምህርት እንሄዳለን። ዛሬ ክፍል ሶስት ንጀላችሁ የመጣሁት እንደምታዩት የጠ ዝርያዎችን ክፍል ክፍል ሶስት ነው። ልክ ነ ክፍል ሶስት ንጀላችሁ የመጣሁት ስለዚህ አብዛኛዎቹ ባለ አራት ናቸው ፊደሎቹ ማለት ነው። የመጀመሪያው የጠ ዝርያ ሆኖ ሌሎቹ ደግሞ ከሌሎች የተጨመሩ ነው። የጠ ዝርም ሊኖር ይችላል በመካከል ባለ አራት ቃላት ባለ አራት ፊደል ቃል ነው ይዤላችሁ የመጣሁት ኦልሞስት ወደ 30 ይጠጋሉ። ስለዚህ እነዚህን በጽሞና ከጅማሬው እስከ ፍጻሜውን ተከታተሉ ከወዲሁ ለማሳሰብ ወዳለው ቀጥታ ወደ እለቱ ክላስ እንሄዳለን። እንግዲህ የመጀመሪያው ቃል የሚለው የዕለቱ ትምህርታችን የመጀመሪያው ቃል እንግዲህ እያያችሁ ከጽሁፉ እስከ ፊደሉ ቀረጻ አሉ የሚለው ነገር አለ። ከዛ ደግሞ ፊደላቸው ተጣምሮ የሚሰጡት አለ። ከዛ ደግሞ የጽሁፉ ቅርጸት አለ። እሱን እያያችሁ የመጀመሪያው ጥልቀት ይላል። እንደምታዩት ጥልቀት። በሁለተኛነት ደረጃ ደግሞ ጥንቸል፣ ጥንንቸል፣ ጥንቸል፣ ጥንንቸል። ከዛ ጥ ይሄ ደግሞ ምን ሊሆን ጥር፣ ጥርጣሬ፣ ጥርጣሬ ይላል። ይሄኛው ደግሞ ሌላኛው ጥቅ ም ጥቅም ጥቅም ይላል እሺ። ጥቅምት ይቅርታ፣ ጥቅምት ነው፣ ሦስት ነው፣ ጥቅምት ይላል። ከዛ በመቀጠል አሁንም ጥም ረት ጥምረት ጥምረት ማለት መዋሃድ፣ በአንድ መሆን ማለት ነው። ፊደላቶች ተጣምረው አለ ቃል የሚመሰርቱት እንደዛ ጥምረት። ድርብ ያብር፣ አንበሳ ያስር ይላሉ አበው ማለት ነው ሲናገሩ። ከዛ ጥብቅና ጥብቅና ጥብቅና ጥብቅና ከዛ ጥላ ሁ ጥላሁን ጥላሁን ይላል። ጥላሁን እዛ በመቀጠል አሁንም ጥንታዊ ጥንታዊ ጥንታዊ የቤተክርስቲያን ቅርሶች አሉ። ጥንታዊ ገዳማት፣ ጥንታዊ መስጅዶች ምናምን ይኖራሉ። ጥንታዊ የሆነ ነገር ማለት ነው። ከዛ ጥብቀት ጥብቀት። የአንድ ነገር ጥብቀቱና ልለቱ፣ ጥብቀት ጥብቅ ነው ስንል፣ ጥብቀት የሚለውን በአንክሮ እናገራለን። ከዛ ጥቅሶች ጥቅሶች ይላል ደግሞ ጥቅሶች ይላል። አሁንም ጥ ጥቃቅን የሆኑ ነገሮች በጣም ጥቃቅን የሆኑ ነገሮች ጥቃቅን። ከዛ ጥድ ጥድፊ ጥድፊያ ጥድፊያ የሆነ በፍጥነት አንድ ነገር እንትን ሲላችሁ ሲያዋክባችሁ ጥድፊያ ነው የሚባለው አይደለ። ከዛ ጥንካሬ ጥንካሬ እንላለን። እዚህ ጋር ደግሞ ጥንካሬ። ከዛ በበኛ ጥበበኛ። እሺ፣ በመቀጠል አሁንም ጥንታ ጥንቃቄ ጥንቃቄ ኤግዛክትሊ ጥንቃቄ እንላለን ከዛ ወደ ሁለተኛው ገጽ ስንሸጋገር፣ ጠቅ ጠቅላላ ጠቅላላ እውቀት ሊሆን ይችላል። ከዛ ጠቀ ጠቀሜታ ጠቀሜታ ኤግዛክትሊ ጠቀሜታ ጠብቀው ጠብቀው ጠብቀው ጥለው አትሂድ እንላለን። አይደለም ጠብቀው፣ ከዛ ጠፍ ጠፍቷል። እህ ከዛ ጠርጣራ ጠርጣራ ጠርጣራ። ከዛ ጣሊያ ን ጣሊያን ከዛ በመቀጠል ጠቅ ሷል ጠቅሷል እንዲህ ብሎ ጠቅሷል እንላለን። ሌላኛው ጤ ን ነት ጤንነት ጢሞ ቴ ወስ ጢሞቴዎስ የሚባል የሰው ስም አለ። ጢሞቴዎስ ከዛ ጥም ጣም ጥምጣም አናታችን ላይ የምናስረው ነገር አለ አይደለ? ሻሽ ነገር ያ ጥምጣም ነው የሚባለው። ጥምጣም ከዛ ጥራ ጥሬ ጥራጥሬ ጥራጥሬና ፍራፍሬ አትክልት እንላለን። ብዙ ጊዜ ታውቁታላችሁ። ከዛ ሌላኛው ደግሞ ጠን ቃ ጠንቃቃ በጣም ጥንቁቅ የሆነ ሰው ጠንቃቃ አጻጻፉንም እያያችሁ ትርጉም ብቻ አይደለም በነገራችን ላይ ጥግረራ ጥግረራ ጥግረራ በጣም የስራ ጫና ሲደረግ ጥግረራ ነው እንላለን አይደለ ከዛ ጥቆማ ጥቆማ ጥቆማ ጥቆማ የመጨረሻው የዛሬው ክፍለ ጊዜ ቃል የሚሆነው ጥርቅም ጥርቅም ይላል። የዛሬው እንግዲህ የዛሬ ቃላቶቻችን እነዚህን ይመስላሉ። ቀጣይ በሌላ ቪዲዮ ተዘጋጅቼ የላችሁ እስከመጣ ድረስ እናንተ ደግሞ እስካሁን የተማርናቸውን እና የዛሬውን ቪዲዮ ጨምሮ ተዘጋጅታችሁ በደንብ አውቃችሁ እንድትገኙ ከወዲሁ ለማሳሰብ እወዳለሁ። ምናልባትም ተጨማሪ ትምህርት ያስፈልገናል ከዩቲዩብ በተጨማሪ ካላችሁም እኔን በተለያዩ መንገዶች ማግኘት ይችላላችሁ። ስልኬ በተለያዩ ቪዲዮዎች ላይ ተቀምጦላችኋል። ወይም ከቻልኩ እዚህ ጋር ጊዜ ካለኝ ያስቀምጥላችኋለሁ። ስለዚህ በዛ ኮንታክት እያደረጋችሁ እኔንም እንዲሁም ደግሞ ጥሩ ጥሩ አስተማሪዎችንም ማግኘት ይችላላችሁ። ከኔ በተጨማሪ ማለት ነው። እኔም አለው ከቻልኩ ካልሆነ ግን ሌሎች አስተማሪዎችንም በስሬ ያሉትን መድቤ አስተምራችኋለሁ። እንድትማሩና ጥሩ እውቀት እንድታገኙ ማድረግ እችላለሁ። ለዛሬ ነበረን ትምህርትና ክፍለ ጊዜ ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ቆይታ፣ መልካም ትምህርት እንዲሆንላችሁ እመኛለሁ። ባላችሁበት ሁሉ ሰላማችሁ ይብዛለኝ። መልካም ትምህርት። ባይ ባይ። ይመቻችሁ።